ሰላ አሌኩም ራቱን አበረካቸውአምላ እንዴት ነናነ የመጀመሪያ አስተያየት ይሰጥለሁ። ከዛ ያቄነ አስያየት የሚሰጥ ቅድምዬ በጣም ብዙ ሰው ነበረ። ዋሽቸ ነው የራሱ የገባሁትና ቦታ እያለ የሚያስገባ ሰው የለም። የሚያስገቡ ሰዎች አንተጋር የሚቀመጥ ሰዎች መድ ዘተራል ቅድምዬ እንትን ስለ ቢዲአ እርጅተው ስታወራ አለ ብዬ ስጽፍ ነው ያስገባችሁኝ። እኔ ዋሽቼ ማለት ነው። እና የእኔ ጥያቄ ምን መሰለህ? አንድ ባልና ሚስት ናቸው። ከቤተሰብ ጋር ባለመግባባት በጣም ለረጅም ጊዜ ቢያንስ በአስር ዓመት ለሚቆጠር ያክል አብረው እየኖሩ እያለ ቤተሰቦቿ ወይም ቤተሰቦቿ እሱ ቤት እሷ ቤት አይገቡም እነኛ ልጆች በእንደዚህ ያለ ነገር በጣም ሆድና ጀርባ ሆነው ከቤተሰብ ጋር እና ልጆቹ ሰላም ነው የሚኖሩት፣ ግን በቤተሰብ የተነሳ በቃ መኖር የማይችሉበት ደረጃ ድረስ ደርሰዋልና፣ በዚህ አጋጣሚ ልጅየው በቃ መተው ፈልጎ ከቤተሰብ ጋር እንደዚህ ሆኜ እስከ መቼ ድረስ ነው በቃ መተው አለብኝ ብሎ ቢተው፣ ልጅቱ በልጅቱ ብታለቅስበት ወይም ልጅቱ ብታዝንበት ካለ ከሚያጣለው ነገር ይኖራል። ይገባኝ ድጋም ጥያቄው ባልና ሚስቶች አሉ እና ቤተሰብ ያናክል ፈቃደኛ አይደለም፣ አብረው እንዲኖሩ ማለት ነው። ግን ረጅም ጊዜ አብረው እየኖሩ ነው ያሉት፣ እያደር ይሻላቸዋል። ከዛ እንኒካ ስራው በስነስርዓት አድረዋቸዋል። ልጆች አላቸው መጋባታቸው ደስተኛ በሃይማኖት የተነሳ ትንሽ የሃይማኖት ልዩነት አላቸው። የሃይማኖት ልዩነት አላቸው። ሃይማኖት አስተሳሰብ ስላላቸው ሁለቱም ሙስሊም ሆነው ግን የሃይማኖት አስተሳሰብ ልዩነት አላቸው። በዛ የተነሳ ጥላቻ ያደርባቸዋል እና እየሰማኸኝ ነው? እየሰማ እና እስከ በቃ ከዛሬ ነገ ይሻላቸዋል ከዛሬ ነገ የተዋሉ በቃ የተዋሉ ሲባል ቤተሰቡ አፍርተዋል። ልጆቹ ግን ቤተሰቦቻቸው ሊተዋቸው ፈቃደኛ አይደሉም። እንግዜም በነሱ የተነሳ በቃ ረብሽ ነው። ጥላቻቸው በጣም ዝንበር የዘለለ ነው። ቤታቸው አይገቡም፣ አይወጡም፣ አይበሉም፣ አይጠጡም። በዛ የተነሳ ልጅየው በቃ መተው አለብኝ፣ በቃ እንደዚህ ከሆነ አልፈልግም ብሎ ቢፈታ እና ቢተዋት ልጅቱ ብታዝንበት ካላት ጋር የሚጣለው ነገር ይኖራል እሷም ከቤተሰቦቿ ጋር የሚሄድ ፍላጎትም ስላላት፣ እሺ በሶስተኛ ወገን ዳን ትዳርን አትበትም። በትዳራችሁ ላይ በሶስተኛ ወገን ምክንያት ትዳራችሁን አትበትም። ባል ሚስት ላይ፣ ሚስት በባል ላይ ችግር ካለ ያላስማማቸው ነገር ያንን በመረዳዳት በመነጋገር ችግሩን መፍትሄ ያደርጉለት እና ችግሩን ይፍቱት እንጂ ቤተሰብ ይደብራል ብላችሁ ትዳራችሁን አትበትሉ። የአላህና የመለእክተኛው ህግና ስርዓት ከተጣሰ በመካከላችሁ ያንን ለማስተካከል አንዳችሁ ለሌላችሁ ይሞክሩ። እናቴ ሚስቴን ስላልወደደች አባቴ ሚስቴን ስላልወደደ ብላችሁ አደራ ሚስቶቻችሁን በዚህ ምክንያት እንዳትበት። ያልወደዱበት ምክንያት አሳማኝ ሆኖ ከተገኘ የዛኔ ሰውነች እና ጥፋት ላይ ልትወድቅ ትችላለች። ያንን ጥፋት እንድታስተካከል አንተ አርማት ሚስት ደግሞ ባል የነገራትን ትሰማለች። ሴቶች በባህሪያቸው አሳማኝ ነገር ይፈልጋሉ። ያ ነገር ካሳመናቸው ለእውነት የተገዙ ናቸው። ላ ሴቶች በመነጋገር ታምናለች። አድርገህ አክብረህ በስነስርዓት ልክ ነው። እና ስለዚህ ግን መጀመሪያ እንደዛ ነበረ። ግን አሁን ላይ አብሮነት እንጂ እሷን አሁን ላይ አብሮነት እየሰፋ ሲሄድ እና ደስ ይላል። እና በፊት ላይ በሱ ሀሳብ ነበር የምትኖረው። እና አሁን ላይ ግን የቆየ ሲመጣ ቤተሰቦቿን የሚፈልግና እሱንም እነሱን የሚፈልግ ባህሪ ስታመጣ ቤተሰብ ደግሞ ከሱ ጋር ታልተቆራረች ከኛ ጋር አትመጭም የማለትና ቤተሰብ ደግሞ አምረው የማኩረፍ እህት፣ ወንድም፣ እናት፣ አባት በቃ ቤተሰብ የተባሉ በሙሉ የማኩረፍ ነገር እና እቤት ተውሱ ቤት አይበሉም አይጠጡም። እሱ በሌለበት እንዲያጋጣሚ ሊገቡ ይችላሉ። እሱ እያለ ግን አይገቡም። እኔ የምነግርህ አንድ ነገር ብቻ ነው። በመካከል ያለውን ችግር አብረው ቁጭ ብለው ሁለቱ ሞክሩ። በፍጹም ካልተስማሙ የዛኔ

አንተ የራስህ ልብ ውስጥ በቃ የራስህ ሃይማኖት ይደረገ ምሳሌ። አዎ፣ ግን አሁን አንድ ቀን አሁን ወታደር በቃ ስራ መውጣት ሰዓት አይታወቅም። በቃ ጉዞ ሙሉ

የብዶኛ ግን አሁን ምሳሌ ለስራ ምክንያት ውጊያ ምናምን ቢኖር አሁን ጦቅሲ ምናምን ካለ ዚያ ውጊያ መልስ ያለፈ ዶር ሰላት ካለፈ አሁን አስር ሰላት ላይ የሚመለስ ምናምን ይችላሉ። እንደዚ አይነት ነገር ካለ ነገር ግን ባካችሁ የሰው ሕይወት አላግባብ ማጥፋት ምናልባት ዲንህ ሊያጠቁበት ካልሆነ በስተቀር እና ልክ እንዲሁ ሀገርህን ሊያጠቁበት የሌላ ጠላት መቶ ካልሆነ በስተቀር እዚያው ሀገር ላይ የሚገኙ በፖለቲካ ምክንያት እንደዚህ የተለያዩ ሰዎች እርስ በእርሳቸው የሚያደርጉት መዋጋት መጨራረስ፣ እዚህ ውስጥ እንዳባት ከ ከመጡ ሊያመጡ ዲናችሁን ሊያስለቅቋቸው ወቃትሉ ፊ ሰቢልላ ለዚ የሚቃትሉ ነው። በአላህ ቢ ላይ የሚወጋቸውን ተዋጉ ያለው አንደኛ እሱ ነው። ሁለተኛ ሀገርህ ላይ አደጋ ሊፈጥሩበት ከመጡ የሌላ ሀገር መጣላት ማለት ነው። ነቢያችን ሰ መንቁት ለዲሁን ርብ ፈሁወ ሸሂድ አሉ በክብሩ እየተከላከለ ሳለ የተገደለ ሸሂድ ነው፣ ሰማዕት ነው ብሎ ተናግረዋል። እዛች ሀገር ላይ የሌላ ጠላት መቶችን ሀገር አጠቃለሁ ብሎ ካለ የዛኔ የሀገሪቱ ሙስሊሞች ተነስተው ከሀገራቸው ከክብራቸው፣ ከቤተሰቦቻቸው ከልቦታቸው ቢከላከሉ ሸሄዶች ይሆናሉ። ከዚያ ውጭ ግን አንዱ ሌላው ለፈጠነው ፖለቲካ ምክንያት የዛኔ ከዚያኛው ቡድን ተሄዳላችሁ ሙስሊም ወንድ ና ዘወር ሀገር ለሀገር ይገዳደራል። ይሄ ፍስንቁራድ ነው።